ይሄን ጉድ ሁላችሁም ስሙ። ነፍሱ ለመዳኑ ሰበብ የሆነውን ዶክተር ለምን ነፍሴን አዳነው ሲል ቅሬታ አቀረበበት። ይሄ የሆነው በሳውዲ ነው። እጅግ አስገራሚና መነጋገር የሆነ ዜና ነው ይዤላችሁ የመጣሁት። ገብታችሁ መገብኘት ትችላላችሁ። ኦ ማይ ጋድ እግዚአብሔር ነው ብላችሁ በጣም ሆነ። አይ ፌልት ማይ ሶል የሆነ ነገር ተሰማኝ ታውቃላችሁ፣ በጣም ደስ ይላል። አሰላሙ አለይኩም ወረህመቱላህ ወበረካቱ ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ጀላቸው የመጣሁት ቪዲዮ እጅግ በጣም አስገራሚ አነጋጋሪ የሆነ ዜና ከሳውዲ አረቢያ ተሰምቷል። ምንድነው የምትሉ ከሆነ እስከ መጨረሻው ድረስ የምትከታተሉ ከሆነ የምታየሆኑ የሚሆኑ ሌሎች ምርጥና አስተማሪ ቪዲዮች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። በቀጥታ ወደ ቪዲዮ

እግዚአብሔር ነው የምላችሁ። በጣም ነው ደስ ይሆናል። የሆነ ነገር ተሰማኝ ታውቃላችሁ። በጣም ደስ ይላል፣ በጣም ከምላችሁ በላይ። ኤኒዌይ መስጊዳቸው ከጀርባ እንደምትመለከቱት ይሄንን ይመስላል። ሶ ቤተክርስቲያናቸውንና መስጊዳቸውን አይተናል። አሁን ደግሞ ከተማዋን እየዞርን ምን ትመስላለች የሚለውን ለማየት እንሞክራለን። ይሄ ነገር ዋው! በጣም ነው ደስ የሚለው ከምላችሁ በላይ። ፕላስ በጣም ነው የሚያምረው እንደምት ማሻ አላህ ማሻ አላህ! እጅግ በጣም አስገራሚ የሆነ አዛን በጣም የሆነ ለጆሮ የሚማርክ ልብን የሚያናግር የሆነ አዛን ነው። እንዲሁም ደግሞ የልጁ ስሜት በጣም ሰው ላይ ይጋባልና ኤፍጂ ዩቲበር ነው ቪሎገር ነው። እንግዲህ መስጅድን ቱርክ ይመስለኛል፣ መስጅድ እየጎበኘ ባለበት ሰዓት የአዛን ድምፅ እንዴት እንደማድረከው አይታችኋል። ከመስጅዱ ከወጣ በኋላ ራሱ አልቻለም ነበረ፣ ንግግሩን እያቋረጠ ስለ አዛኑ እያወራ ነበረና፣ አዛን ብቻውን ዳዕዋ ነው። አንዳንዴ ዳዕዋ ሲባል እንዲህ በንግግር ብቻ የሚደረግ ይመስላል። እንደዛ ብቻ ሳይሆን አዛን በራሱ በሚገርም ድምፅ አዛን ሲደረግ ሰው ልብ ውስጥ የመቅረት አቅም አለው። የተመለከታችሁት ልጅ እንግዲህ ሙስሊም አይደለም ክርስቲያን ነው አረብኛ ቋንቋውን አያውቀውም። ነገር ግን አዛኑ እጅግ በጣም እየማረከው ልቡን በቃ በጣም እየሳበ ነበርና የእውነት እኔ ላይ ራሱ የእሱ ስሜት እየተጋባብኝ ነበረ። ለሙዋዚኖች ትልቅ ሜሴጅ ይመስለኛል። እነዚህን ሶስት ነገሮችን ካወቃችሁ በጣም ቀለል ያለ ኑሮ ነው ምትኖሩት። አሊ ረላሁ አን እንዲህ ይላሉ። ዱኒያ ሶስት ህግ አላት ይላሉ። የዱኒያ የመጀመሪያ ህጓ ምንድን ነው? ማንም ሰው ከሰው መላስ አይድንም ይላሉ። ነቢያችን መሐመድ ሰለላሁ አለይሂ ወሰለም ከሰዎች ምላስ አልዳንም ይለናል። እና ምንም አይነት ጥሩ ደረጃ ላይ የምትሆን ከሰዎች ምላስ አትድንም ይላሉ። ሁለተኛው የዱንያ ህግ ደግሞ ላ ራሐ ፊ ዱንያ ዱንያ ላይ እረፍት የሚባል ነገር የለም። ከአንደኛው ፈተና ስናመልጥ ሌላ ፈተና ይጠብቀናል። እና ዱንያ ላይ ራሓ የሚባል ነገር የለም። የሙእሚን ራሓ ያለው ጀነት ላይ ብቻ ነው ይሉናል። ሦስተኛው የዱንያ ህግ ደግሞ አንድ ቀን ትሞታለህ ይላሉ። ምንም ያህል በዚች ዓለም ላይ ትኖር አንድ ቀን መሞት አይቀርም። የምትኖረው አንዴ ነው ይላሉ። አንድ የሚኖር ሰው ደግሞ እንዴት መኖር እንዳለበት ማወቅ አለበት ይላሉ። ወሰላሙ አሊኩም። እንደዚህ ሶስት ነገር በአግባቡ ከተረዳንና እኛ ተግባራዊ የምናደርጉ ከሆነ ህይወታችን ቀለል ብሎን እንድንኖር ይረዳናል። እኔ የገረመኝ ነገር ምንድን ነው? ሶስቱም ፈተናዎች ናቸው። የመጀመሪያው እንግዲህ የሰው ምላስ፣ የሰው ትችት፣ አንድ ፈተና ራሱን ይቻላል። ሁለተኛው ዱንያ ላይ ረሃ የለም፣ በቃ ሁልጊዜ ረሃ አይደለም ምቾት አይኖርም። በቃ የሆነ ሰዓት ላይ ወጣ ገባ ነው። በቃ የሆነ ሰዓት የምችላል፣ የሆነ ሰዓት አይመቸላል። ይሄም በራሱ ፈተና ነው። ሶስተኛው ደግሞ ሞት ነው። ከሞት በላይ ደግሞ ፈተናና መካሬ የለም እና እዚህ ዱኒያ ላይ ስንኖር በቃ ፈተና፣ የማያቋርጥ ፈተና ህይወታችን ላይ እንደሚመጣ አውቀን ለሱ ራሳችን ዝግጁ ካደረግን ማንኛውም እኛ ላይ የሚመጡ ፈተናዎችን ለመወጣት ቢያንስ አቅም ይኖረናል ብዬ አስባለሁ። ዛሬ ማለት ነው ወላሂ ቁርአን ላይ ካሉ

ልብ በሉት ወላሂ <سؤال> ጠየቃችሁ፣ ሰጠኋችሁ፣ ለመናችሁ፣ እንሻልኳችሁ፣ ሰጠኋችሁ። ከዛ በኋላ የምትፈልጉትን ታገኛችሁ በኋላ ታምጹኛላችሁ እያለ አላህ እየወቀሰን ነው እኮ፣ ነው እኛን እኮ መያዝ ይችላል፣ በፈለገው አቀጣጠም መቅጣት ይችላል። ነገር ግን ወላሂ በጣም በቃ የሚያሳፍርን እንትንዬ እያለን ያለው አላህ ሱብሃነሁ ወተዓላ ወዓ ሰይቱ ሚንባዕድ ማ አራኩም፣ የምትፈልጉትን ነገር ስጠኛላችሁ ይሰጧችሁ ጠየቃችሁኝ ይሻልኳችሁ፣ ከዛ በኋላ ታምፁኝ ያላችሁ። ማአክረመከ ያ አላ ላብችሁአላ አላ፣ ወንጀላችንን ይማረን። ሁሌ ድዋ እናደርጋለን። አፍያ አስጠን እንላለን፣ አፍያ ይሰጠናል። አላ ሪዝቃችን አስፋው እንላለን፣ አላ ሪዝቃችን ያሰፋዋል። ግን ዞርን ዞርን ደግሞ እናምፅዋለን። እና በጣም የሚገርም የቁርአን አያን ወንድማችን ያስታውሳል። ስጠኝ ያላችሁኝ ሰጠኋችሁ ነገር ግን ታምጹኛላችሁ ይላልና፣ በጣም ሼም ያስይዛል። እውነት ለመናገር ወላሂ ለአዚም የፈጠረን አላህ ነው እያለን ያለ ነው። ወንድማችን እንዳለው እንግዲህ በማንኛውም ሰዓት አላህ ስብሐኑ ተዓላ እኛም መቅጣት ይችላል። የሆነ በላዕ ሊያወርድብን ይችላል ከፈለገ። ነገር ግን አላህ መሓሪና አዛኝ የሆነ ጌታ እንድንመለስ ነው ይህንን ሁላ የሚለን ማለት ነው። ምን አይነት ጌታ እንዳለን ወላሂ። ታዲያ ይህ ጌታ ነው የሚታመጸው። አንዲት እህት እንደዚህ ትላለች። ኒቃብ መልበስ እፈልግ ነበር፣ ነገር ግን ወላጆች አልተቀበሉኝም። አይሆንም ብለው ከለከሉኝ። ከሆነ ጊዜ በኋላ በራሴ ኒቃብ ለበስኩኝ። ቤተሰቦች አልተቀበሉኝም ነበር። ከዚህ በኋላ ማንም ለጋብቻ የሚጠይቅሽ የለም ብለው ተናገሩኝ። የእነሱ ጭንቀት ኒቃብ ከለበስሽ ባላታገኝም የሚል ነበር እሳቢያቸው። ታዲያ በሚገርም ሁኔታ በዛው ሳምንት አንድ ወጣት የጋብቻ ጥያቄ አቀረበ። ሽማግሌ ላከ። ጋብቻው እሽታን አግኝቶ ኒካህ ታሰረ። መኖር ጀመርን። አንድ ቀን ከባለቤቴ ጋር እያወራን እንደዚህ አለኝ። ታውቂያለሽ ለ9 ዓመታት ለጋብቻ ጥያቄ ላቀርብልሽ ፈልጌ ነገር ግን ኒቃብ እስክትለብሽ እየጠበኩኝ ነበር። በለበሽ ጊዜ ወዲያውኑ ሽማግሌ ላኳለኝ። ሱብሓነ ያረብ ታዳች ባለ ታሪክ እህታችን ባለቤቴ ከተጋባን ከአምስት ዓመት በኋላ ቁርአንን በአስሮ ንባቦች እንዳሐፍዝ ረዳኝ። አልሐምዱልላህ ረብ ልዓለሚን ትላለች። ዋነኛውና ትልቁ ነገር እናቶች ሴት ልጆቻችሁን ኒቃብ ወይም ደግሞ ጅልባብን አትከልክሉ። ጋብቻ ሪዝቅ ነው። ትክክለኛ ሂጃብ አላህን መታዘዝ ኢባዳ ነው። ታዳ እንዴት ሪዝቅን ያዘገያል? ኒቃብ ጋብቻን አያግድም ወይም አዘገይም። ሪዝቅ ባላህ እጅ ስለሆነ ሁሉም ነገር የተጻፈ ነው። መጀመሪያ ላይ አንዲት ሴት ኒቃብ ስለለበሰች ብቻ ትዳር ልታጣችልም፣ ወይንም ደግሞ ኒቃብ ስላለበሰች ትዳር ልታገኝ አችልም። መጀመሪያ ላይ አላህ የቀደረው ነገር ነው። ጊዜና ሰዓት በሰብር መጠበቅ ነው እንጂ አንዲት ሴት ከልቦ አምናበት ኒቃብን መልበስ ፈልጋ ዲኑን ተረርታው የኒቃብን ቫሉ አውቃ ልልበስ ካለች ወላጆች አትከልክሉ ትዳር ታጫለሽ ምናምን ምናምን በሚል ነገር መከልከል የለባቸው። ምክንያቱም ከአላህ ነው። ትዳር እኮ ከአላህ ነው። ሪዝቅ ከአላህ ነው እና አላህ ሱብሃነሁ ወተዓላ ደግሞ የቀደር እንደውም ጭራሽ የተሻለውን ባለው የሚያመጣላት። ምክንያቱም አጠይባትን ሊጠይባት አይደል የሚባለው እሷ ጥሩ ሆነ ለመገኘት በጣረሽ ቁጥር ኒቃብ ለመልበስ ራሷን ለመሰተር በጣረሽ ቁጥር እየተሻለ ባለው እንዶውም ሊያጋጥማት የሚችል አሁን ወስዳችሁ እጅግ በጣም አስገራሚ ይሁንና አነጋጋሪ የሆነ መረጃ ከሳውዲ አረቢያ ተሰምቷል ብያችሁ ነበርና እሱም መረጃ ላጋራችሁ፣ ከዚያ የራሳችን ሐሳብ አስተያየት እንሰጥበታለን። ይህን ጉድ ሁላችሁም ስሙ። ነፍሱ ለመዳኑ ሰበብ የሆነውን ዶክተር ለምን ነፍሴን አዳ ነው ሲል ቅሬታ ያቀረበበት። ይሄ የሆነው በሳውዲ ነው። እጅግ አስገራሚና መነጋገር የሆነ ዜና ነው ላቸው የመጣሁት እስከ መጨረሻው ተከታተሉኝ። በዛውም ኮሜንት ላይ ሰላዋት እያወረዳችሁ ይሄ የሆነው በረሱላችን ሰለላሁ ዐለይሂ ወሰለም ሙሀባ የተነሳ ነውና፣ አንድ የሳውዲ ዶክተር በተደጋጋሚ በልብ ህመም ምክንያት ልቡ የቆመ ሩሲያዊ ታካሚ ይመጣበታል። ታዲያ የጎበዝ ዶክተር ለመትረፉ ሰበብ የሆነውና ማድረግ ያለበትን ነገር ሁሉ አድርጎ እንዲተርፍ ያደረገዋል። ነገር ግን ይሄ ታማሚ እጅግ በሚያስገርም ሁኔታ ደስተኛ አልሆነም። ምክንያቱ ደግሞ ይሄ ነው። በሚያስገርም ሁኔታ ይሄ ሩሲያዊ ታማሚ በረሱላችን ሰለላሁ ዓለይሂ ወሰለም ሀገር ላይ እየሰገደ እዛው መሞትን ነበር የፈለገው። እሱ ብቻ አይደለም እዛው በረሱላችን ሰለላሁ ዓለይሂ ወሰለም ሀገር ሳውዲ ላይ ነበረ መሞትንም መቀበርንም ተመኝቶ የነበረው። እናም ይሄ ምኞቱ ስላልተሳካ ብቻ ዶክተሩ ላይ ቅሬታውን አሰምቷል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ዶክተሩ ጥፋተኛ ነው ወይስ ይሄ ታማሚ ምኞቱ ቢሳካ ይሻል ነበረ? ሁሉም ነገር ግን አላህ ባለው ጊዜ ነው የሚሆነው አላህ ይህን ዶክተር ሰበብ አድርጎ ጊዜው ስላልደረሰ ብቻ አዳ ነው። ነገር ግን ነገም እንደሚሆን አይታወቅም። ምኞቱ ድዋው ሊሳካለት ይችላል። ሁላችሁም ኮሜንት ላይ ሰለዋት እያወረዳችሁ ስለዚህ ሰውዬም ሀሳባችሁን አስቀምጡ። በደንብ ሼር፣ ኮፒሊንክ ሪፖስት እያደርጋችሁ አዳርሱት። አላሁመ ሰሊ ወሰሊም ወባሪክ ዐላ መሐመድ ወዐላ አሊ ሰይዲና መሐመድ። እጅግ በጣም አስገራሚ የሆነ መረጃ ነው እንግዲህ ህይወቱ ስለ አተረፈው ዶክተር ዶክተሩ ላይ ቅሬታ ነው ያነሳበት። እንዴት በቃ መሞት ፈልግ ነበር። ምክንያቱም እዛው የነቢያት ሰለላሁ ዓለይሂ ወሰለም ሀገር ላይ እዛው ሞቶ እዛው መቀበር ፈልጎ ስለነበርና የሚገር የሚገርም ንያ ነው፣ ትልቅ ንያ ነው። ግን ያው አጀሉ አልደረሰም። ሁላችን በተቀጠርበት ሰዓት ነው ለንሄድ የምንችለውና ይህ ዶክተር ደግሞ ሰበብ ሆኖ ያው ከህመሙ እንዲድን አድርጎታልና በንያው ግን ያገኘዋል። ኢነመል አዕማሉ ቢንኒያት አይደል የሚባለው። ሁሉም ሰራዎቹ የሚለኩት በንያ ወይንም በሀሳብ ነው። ሀሳብ ልክ ነውና ይወንድማችን በእኔ ያግኝቶታል ብዬ አስባለሁኝ። ደሞ ያገኟል ንሻላ። ምክንያቱ እንዲህ ከልብ ከነየተ ሀቲመው ልክ እንደዛ ነው የሚሆነው። እና የረሱል ለ ላሁ ለ ወሰለም ጎረ ያደርገው እኛን ያደርገን ሀቲማችን ያሳምረው የወንድማችንም ሀቲማ አላ ያሳምረው። ነው ማለት ፈልገው እጅግ በጣም አስገራሚ የሆነ መረጃ ስለሆነ ነው ወደ እናንተ ያጋራሁት። ለማንኛውም ለዛሬ ሪላቸው የመጣሁት ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳች እንደተለመደ ሁላችሁም ላይክ ላይክ አድርጉ። ይህ ቪዲዮ እንዲዳርስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ሰላም አለይኩም ወረህመቱላህ ወበረካቱ።